መገናኛ ወቶቢስ ላይ ተሰለፍኩኝ። እጄ ስሰለፍ አምሳ ቁጥር ናት። እንደዚህ ወደ ፊት ስትሄድ እሷ ሰው በላይ ላይ ወጣ። አሁን ወደ ኋላ እየሄድኩ እየሄድኩ ይሄ እግሬ እንትን ውስጥ ገባ፣ ትቦ ይሄንን የተሰፋውን ይሄ ኮርነኑ መታው። የተሰፋውን ስፌት እንጂ ሌላ ቁስል የለውም ነበረ። አሁን አበጠ የግድ እነዛስ ወይ ገዳ አጥፋው አገብተኝ ወደዚህ ማን መልሰኝ ወደዛው የሄድኩ በማግስቱ መጣ እሑድ ማታ ፈነዳ ፈነዳ ፈነዳ ፈነዳ። እንዲህ የህይወት አቅጣጫችንን ሊለውጡ የሚችሉ አጋጣሚዎች በማናችም ላይ ሊደርሱ ይችላሉ። ወይዘሮ የዛብነሽ በእንዲህ ያለው አጋጣሚ ለማይድን ከፍተኛ የጡት ህመም ለሚዳርግ በሽታ ተጋልጠው ለብዙ ጊዜያት ቆይተዋል። እንደሚናገሩት ከበሽታው ይልቅ የህመም ስቃዩና ተያይዞ የመጡት የጤናና ማህበራዊ ችግሮች ይበልጥ ጎርተዋቸዋል። በተስኪያን አልሄድም፣ የትም ዘመድ አልሄድም፣ ይኸው ዝቹ ቤት አስሬ ተቀምጫለሁ። እንደ ወይዘሮ የዛብነሽ መሰል በማይድኑ በሽታዎች በሚመጡ ጉዳቶች ውስጥ ያሉ ዜጎች ከፍ ያለ ቁጥር ያላቸው መሆኑን መገመት አያዳግትም። ለዚህም ነው የህመም ስቃይ ማስታገስ ህክምና ወይም ፓሊያቲቭ ኬር ድጋፍ ሊደረግላቸው ግድ ሆነው ይህን አጋጣሚ መነሻ በማድረግ ስለ የህመም ስቃይ ማስታገስ ህክምና የተወሰኑ ሀሳቦችን እናንሳ። የህመም ስቃይ ማስታገስ እንክብካቤ ወይም ደግሞ ፓሊያቲቭ ኬር ፈውሳል ባለሆኑ በሽታዎች የሚሰጥ የህክምና አይነት ነው። በአሁኑ ሰዓት ያው በጣም ያደገ በተለይ በሰለጠነው ዓለም እንዳንድ ስፔሻሊቲ የሚወሰድ በህመም ስቃይ ላይ ትኩረት ያደረገ የህክምና አይነት ነው። የህመም ስቃይ ማስታገስ ህክምና ወይም በእንግሊዝኛው ፓሊያቲቭ ኬር ማለት ጽኑ ህመም ላለባቸው ሰዎች ከህመሙ ጋር ህመሙን ተቻችለው ጥሩ ህይወት መኖር እንዲኖሩ የሚያስችል የህክምና አገልግሎት ነው። አሁኑ ጊዜ በማይድኑ ተላላፊ ያልሆኑ በሽታዎች የሚጠቁ ሰዎች ቁጥር እያደገ ከመምጣቱ ጋር ተያይዞ ይህ ለሀገራችን አዲስነት ያለው የህመም ስቃይ ማስታገስ ህክምና ወይም ፓሊቲቭ ኬር አስፈላጊነቱ እየጎላ መጥቷል። እንደ ሆስፒስ ኢትዮጵያ ያሉ ተቋማትም ይህንኑ አገልግሎት ለመስጠት ተደራጅተው መንቀሳቀስ ከጀመሩ ሰነባብተዋል። የዝግጅታችን መነሻ የሆኑትን የወይዘሮ የዛብነሽን ጉዳይ ከርዕሰ ጉዳያችን ጋር በማያያዝ እንቀጥል። ወይዘሮ የዛብነሽን ወደኛ ሪፈራልልን የእድር አባላቸው የሆኑ አንድ የእድር ኃላፊ ነው። ከፍተኛ የሆነ የስነልቦና ችግር ነበራቸው። ምክንያቱም ከማህበራዊ ችግር የተነሳ ከበሽታውም የተነሳ በከፍተኛ ሐዘን ነበራቸው። ብዙ ብዙ የሆነ ሳይኮሎጂካል ችግሮች፣ የስነ ልቦና ችግሮች ነበሯቸው። ስለዚህ ከተቀበልናቸው በኋላ ያው እኛ የድጋፍና የምክር አገልግሎት ነበር ስንሰጣቸው የነበረው። የስቃይ ህመም ህክምና፣ ይህን እነዚህን ህመሞች ሁሉ አጠቃሎ የሚያክም ህክምና ነውና፣ የዚህ አይነት ህክምና መሰረታዊ ሀሳቡ ከበሽታው የተነሳ የሚመጣውን ህመምና ስቃይ ማስታገስ ነው። ይህ ማለት ግን ለህመምተኛው የፈውስ ህክምናን ያመጣል ማለት አይደለም። በሌሎች ሀገራት እንዲህ ያለውን የህክምና ድጋፍ ለመስጠት ካሉት አማራጮች መካከል ለዚሁ ተብለው የተመሰረቱና ሆስፔስ ተብለው በሚጠሩ ተቋማት አገልግሎቱን መስጠት ወይም ደግሞ በሆስፒታሎች አገልግሎቱን እንዲያገኙ የማድረግን አሰራር ይከተላሉ። የማህበረሰብ እንክብካቤን አሰራርንም የሚከተሉ ይገኙበታል። የሀገራችን ምርጫ ይህ ሶስተኛው እንዲሆን በቂ ምክንያቶች መኖራቸውን ነው የስራ ኃላፊዎች የሚናገሩት። እኛ የመረጥነው ኮሚኒቲ የሚባለው ክብካቤ አገልግሎት ነው። ስለዚህ በኢትዮጵያ ያለውን ባህል መሰረት ባደረገ መልኩ ሰው ሲታመም ይደጋገፋል። ሰው ሲታመም ይጠየቃል። ሰው ሲታመም ሰው መጦ ምክር ይለግሳል። ያጽናናል። እንዲህ አይነት ነገሮችን ባሉበት በማጠናከር የተሻለ ጥራት ያለው የት እንዲኖር ማስቻል ስለሆነ በዚህ በኩል ሰፊ የሆነ የግንዛቤ መፍጠር ስራዎችን በመስራት አገልግሎቱን ለማዳረስ ነው የታቀደው። ይህ የህመም ስቃይ ማስታገስ ሕክምና መደበኛ ከሆነው ሕክምና የተለየ የሚያደርገው መሰረታዊ ልዩነቶች አሉ። ልዩነቱ ሕክምናውን ለመስጠት ከሚሰማሩ ባለሙያዎች ስብጥር ይጀምራል። ከሌላው ሕክምና የሚለየው ደግሞ ወይም በተለየ መልኩ ብዙ ባለሙያችን ያካተተው ወይም ምልቲ ዲስፕሊነሪ ጤና ባለሙያ ሐኪም ይኖራል፣ ነርስ፣ ፋርማሲስቱ ሶሻል ወርከር ወይም ማማከር አገልግሎት ባለሙያ፣ ቤተሰቡ ቤተሰቡም እራሱ ባለሙያ ያካተተ ሁሉንም ያካተተ የህክምና አገልግሎት ነው። የመምሰቃይ ማስታገስ ህክምና በአይነቱ አዲስ በመሆኑ ምክንያት ባለሙያ ከማሟላትም ሆነ በመድኃኒት አቅርቦት በኩል የራሱ የሆኑ እጥረቶች መታየታቸው አልቀረም። በአሁን እንግዲህ ወደታች ወርደን ምን እየሆነ ብለን ስናስብ አንደኛ እውቀቱም፣ ሳይንሱም ይሄ ግንዛቤውም በብዙዎቻችን መካከል የለም። ሁለተኛ ደግሞ የሰለጠኑ የሃይማኖት አባቶች፣ የሰለጠኑ የማህበራዊ ሰራተኞች፣ የስነልቦና ሐኪሞችም ሆነ ወይም ደግሞ ሳይኮሎጂስቶች የሉንም። የህክምናው አስፈላጊነት የታመነበት ከመሆኑ አንጻር የጤና ጥበቃ ሚኒስቴርም ለህክምናው መስፋፋትም ሆነ ለታዩት እጥረቶች መፍትሄ በመስጠት ረገድ ጉዳዩን በእቅዶች ውስጥ አካቶ ስራዎቹን እያከናወነ ይገኛል። የፌዴራል ጤና ጥበቃ ሚኒስቴር ፓሊቲቭ ኬር ወይም የህመምና ስቃይ ክብካቤ ህክምና በጤና ስርዓት ውስጥ እንዲገባ በማድረግ ለነዚህ ዜጎቻችን አስፈላጊውን ክብካቤ እንዲያገኙ ለማድረግ ነው እየተሰራ ያለው በዚህ በ2009 ያዝነው አመት ከአዲስ አበባ ጀምር ተብሎ ካሉት 11 ሆስፒታሎች አራቱ ሆስፒታሎች ተመርጠው አራቱ ሆስፒታሎች ማለት ቅዱስ ጳውሎስ ሆስፒታል፣ ጥቁር አንበሳ ሆስፒታል፣ የካቲት ሆስፒታል እና አለርት ሆስፒታል በእነዚህ በአራቱ ሆስፒታሎች የፓሊያቲቭ ኬር ክሊኒክ እንዲከፈት ተደርጎ አሁን ስራው ያው ተጀምሯል። በእርግጥ በአሁኑ ሰዓት ከፍተኛ የሆነ ለውጥ አለ። ከቀድሞ አንጻር ስናነጻጽረው የህመም ስቃይን ለማከም የሚያስችሉን የአንቲፔኖች በአሁኑ ሰዓት ወይም ይህም ማስታገሻ መድኃኒቶች በአሁኑ ሰዓት የተሻለ ደረጃ ላይ ነው ያሉት። ህክምናው መሰጠት ያለበት ግድ ነው፣ መሰጠት አለበት እና ስለዚህ ለዚህ ነው በዚህ በሁለተኛው ትራንስፎርሜሽን እቅድ ተካቶ በስትራቴጂክ እቅድ ተካቶ አሁን ጤና ጥበቃ ሚኒስቴር እየተገበረው ይገኛል። በተለይ አሁን ጤና ጥበቃም ከሰጠው ትኩረት አንጻር፣ መንግስትም ከሰጠው ትኩረት አንጻር የተሻለ ነው በንጽጽር እርግጥ ብዙ መሰራት የሚገባዎች ስራዎችም አሉ። ገና ብዙ መሰራት የሚገባዎች ስራዎች አሉ። ያም ሆኖ ግን ለምሳሌ ለሆስፒስ ከጥቁር አንበሳ ጋር በተለይም ደግሞ ከቅዱስ ጳውሎስ ሆስፒታል ጋር በመተባበር ነው ስራውን እየሰራን ያለ ነው እና መድኃኒቱን የምናገኝበት መንገድ ጥሩ የሆነ ድጋፍ እየተደረገልን ያለ ነው። የማም ስቃይ ማስታገስ ህክምና ለሀገራችን አዲስነት ያለው ነው ቢባልም ለብዙዎች ግን መፍትሄ ሊሆን እንደሚችል ይታመናል። ህክምናውን ውጤታማ ለማድረግ ከሙያተኞች ባሻገር የቤተሰብ አባላትና የማህበረሰቡ ድጋፍ ወሳኝነት እንዳለው ይታመናል። ቀጣይ ጥረቶችም ሁሉም ወገን ወደዚህ ወሳኝ የሆነ ድጋፍ እንዲሸጋገር መርዳት ነውና፣ ማህበረሰቡ ወይም ህብረተሰቡ ይህ አይነት ህክምና ያለ መሆኑን በመገንዘብ ወደ ጤና ተቋማት በመምጣት ቤተሰቦቻቸው ወይም እንዲህ አይነት ችግር ያለባቸው ሰዎች መጥተው ህክምና እንዲያገኙ ማስቻል፣ በተለይ በተለይ ደግሞ ከዚህ ጋር ተያይዘው ብዙ የሚሰሩት እንደ ሃይማኖት አባቶች፣ እድሮች የዚህ ጽኑ ህመም ክብካቤ ያላቸው እውቀትና ግንዛቤን በመጨመር እነዚህ ህሙማን ተገቢን አገልግሎት እንዲያገኙ ትልቅ ግንዛቤ ማስጨበጫ ስራዎችን እንሰራለን።